የአሊያና የጂያን እናት ጦርነት ሰውንም እንደቀጠለ ነው። የጂያን እናት ሰዳከት መቼም ቢሆን አሊያ ስራ እንዳታገኝና ስራ እንዳትቀጠር የቻለችውን ነገር በሙሉ እያደረገች ነው። ዛሬ አሊያ ቀኑ ሙሉ ስትዞር ውላ በመጨረሻም የጂያን ፍቅረኛ የሆነችው ሚኔ የምትሰራበት ሆስፒታል ከደረሰች በኋላ ዋናውን ማናገር እፈልጋለሁ ብላ ቀጠሮ አሲዛ ተመልሳለች። ሰዳከት ሆን ብላ ስራ እንዳትቀጠር እንዳደረገቻትም ገብቷታል። ነገር ግን ቅርብ ጊዜ ሰዳከት የሰራችውን ነገር ከሰማች በኋላ በጣም ነበር የደነገጠችው። ያን በአንድ በኩል ስለ እናቱ ለሷ ለማስረዳት ፍላጎት አለው። ስለዚህ ማታ ላይ ቀደም ብሎ ወደ መኝታ ክፍላቸው ገብቶ ቁጭ ብሎ እየጠበቃ ነበረ። እሷ ደግሞ ልጇን አስተኝታ እየመጣች ነበረ። ቁጭ ብሎ እየተከዘ ድንገት ስትገባ፣ አልያ ቅድም ስለ እናቴና ስለ አጎቴ ያው ለነግርሽ አጋጣሚውን ሲፈልግ ነበረ ያው እያለ ገና ሲጀማመ፣ ቶቶቶ ችግር የለም ችግር ለማትንገራይ ሰምቻለሁ። የሚገርመው ነገር የገረመኝ እናትህ የኔን ህይወት ብቻ ሳይሆን የሌሎችንም ህይወት እየበጠበጠች ነው። በጣም በጣም የሚገርም ነው። ምን እንደሚባል አላውቅም። የለም እንደዚህ እንደምታደርግ አላውቅም እያለችሁ ነበረ እና አሊያ ምንም ቢፈጠር ምንም እናቴ ናት እናቴ እስከሆነች ድረስ ምንም ቢሆን ምንም ምንም ብታደርግ ምንም እናቴ መሆኗን ትቀጥላለች እና ያው እንደዚህ ነ ነገር እንድትናገሪ አልፈቅድልሽም ትክክል አይደለም አላት ትክክል ትክክል ይገባኛል። ልክ ነህ አልተሳሳትክም እኔ ደግሞ የዴኒዝ እናት ነኝ እና ከገባህ ከተረዳኸኝ ለልጄ ብዬ እሞትለታለሁ ለልጄ ብዬ የማላረገው ነገር አይኖርም እና ያው እንደዚህ እዚህ ቤት ውስጥ እንደሆን በፍጹም ፍቃደኛ አይደለሁም በዚሁ መቀጠል የለበትም ልጄ ትምህርቱን ሲጨርስ በመጨረሻም እንለያያለን ትለው ምትለው ደክሞኛል ደክሞኛል ለማንኛውም እንቅልፌን መተኛ ትፈልጋለሁ፣ በቃ ብዙ አንከራከር እያላ ነበረ። ጥሩ ጥሩ፣ እሺ በቃ እኔም ያው እንግዲህ በጣም ደካክሞኛ ልተኛ ፈልጋለሁ። ትናንትና ማታ ያደርክበት ቦታ ሄደ እንድታድር ፈልጋለሁ እባክህ አለችው። አይሆንም አይሆንም፣ ዛሬ እዚህ ክፍል ነው የምተኛው። አሊያ እባክሽ እባክሽ፣ አትከራከረኝ። እኔ እዚህ ክፍል ተኛለሁ፣ አንቺ እዚህ ክፍል ተኛለሽ። እስኪ ዛሬ እንደ ሰው እንኳን በስነ ስርዓት አልጋ ላይ ተኝ እረፍት አርጊ አላት። እኔ መቼም ቢሆን እዚህ አልጋ ላይ አልተኛም እያለችው ነበረ። እሺ እኔ ያለምንሽ ችግር የለም ብሎ ሊር ነበረ። ጥሩ ጥሩ፣ እኔ እዚህ ላይ አልተኛም፣ እየፈለግኩበት ቦታ ሂጅ ተኛ ያለው እንደሆነ ሀሳቢን እሺ ብለማትቀበል ከሆነ እያለችው ነበር። አሊያ እየነገርኩሽ ነው፣ እኔ እዚህ ነው የምተኘው። በፍጹም አንገናኝ አልኩሽ፣ ለምን አሰሚ እያላት ቀጥታ ልብሱን ሊወስድ ወደ ሳጥኑ ሲይዘ ሲጠጋ፣ ያንተ ሳጥን እሱ ጋር አደለም እዚህ ጋር ነው ብላ ሳየችው፣ ትክክል ትክክል እያለ ወደ ራሱ ሳጥን ጋር ተጠጋ። ከዛ የሚለብሰውን ቢጃማ እየወሰደ ነበረ። ከዛ ወደ ውስጥ ገባ፣ በሩን ዘጋው። ከዛ ቀጥታ ወደ መታጠቢያ ክፍል እየገባ ነበረ። ሁለት የተለያየ ክፍል ቢኖርም አንድ መታጠቢያ ክፍል ብቻ ነው ያለው። ወደዚህ መታጠቢያ ክፍል ከገባ በኋላ ዝም ብሎ ፊት ለፊት ሲመለከት የእሷን ሜካፕ የምትሰራባቸውን እቃዎች የጥርስ ብሩሾች፣ ሳሙኖች፣ የመሳሰሉትን ነገሮች እያየ ነበረ። ፍዝዝ ብሎ ይታዘባቸዋል። አሊያ ባንድ በኩል ፒጃማን ከቀየረች በኋላ ዝም ብላ ታስባለች። ቆም ብላ አሰበች፣ አሰበችና ሀሳቧን ቀየረች። ቀጥ ብላ ወደ ልጇ መኝታ ክፍል መጣች። ከዛ ወደ ልጇ ክፍል ገብታ አድጋ ላይ ከወጣች በኋላ አቅፋው እየሳመችው እማዬ ወደ ክፍልሽ ይዤ ባክሽ እያላት ነበረ። ብቻውን ብቻ መተኛት እንደሚፈልግ እየነገራት ትንሽ ራቅ ብላ ተኛች። ጂያን በጠዋት ከእንቅልፉ ሲነሳ ቀጥታ ወደዛ ክፍል ሲመጣ ማንም የለም። ግራ ገባው። ሶፋ ላይ ከተኛች ብሎ ፈለጋት፣ የለችም። ቀጥታ ወደ ሕፃኑ ጂያን ክፍል ሲመጣ ሕፃኑ ጂያን እንዲሁ ነበር የተኛው አልጋ ላይ። ነገር ግን አልያ መሬት ላይ ተኝታለች። መሬት ላይ የልጇን ብርድ ልብስ ለብሳ ጥቅልል ለብላ ተኝታ ነበረ። አሊያ አሊያ አሊያ እያለ እንድትነቃ ቀስ ብሎ እየጠራ ነበር። ጂያን አሊያ ንቂ አሊያ እያለ እየጠራት ከዛም፣ በመጨረሻም አይኗን ከፈተች። ምን ፈለግ ስትለው ነበረ። እንዴ አሊያ፣ በሰላም ነው መሬት ላይ ተኛሽው? ጂናውን፣ ለማንኛውም ሂደሽ ክፍልሽ ተኚ እኔ እየወጣኝ ነው። ገና ጠዋት ነው። ችግር የለም እያላን ነበረ። ጥሩ ጥሩ፣ እሺ በቃ ትለዋለች። ቀስ ብሎ እሱ እየወጣ ነበረ። ከዛ ወዲያ ወደ ስራ ነበር የመጣው። እሺ ታዲያ እንዴት ነው ዛሬ እቃዎቹ የሚገቡበት ሰዓት ቦታ ታወቀ እንዴት ነው እያለ ነዲም የደሚር አባት ይጠይቃል። ገና ነው ገና ነው አልወሰንኩም እያለ ጃን ይቀመጣል። እንዴት አልወሰንኩም እስካሁን ድረስ ይሄ ነገር እኮ በጣም አስቸኳይ ጉዳይ እኮ ነው እንዴት ነው እያለው ነበረ። ለማንኛውም ነዲም፣ ስለዚህ ጉዳይ ማወቅ ያለባቸው አልቦሮዎች ናቸው። ከአልቦሮዎች መካከል ደግሞ በጣም ጥቂት ሰዎች ናቸው፣ እኔና በዙሪያ ያሉት ሰዎች ብቻ ናቸው የሚያውቁት እያለው ነበረ። ከዛ ነዲም ምናልባት ምናልባት እቃዎቹ ላይ ችግር ከደረሰስ አለው እቃዎቹ ላይ ችግር ከደረሰ እኔ ሀላፊነቱን ወስዳለው እንዳለ ንብረቶቹ ያንተ ይሆናሉ ምንም አታስብ ብቻ ምናልባት ከአንተ መካከል የሆነ አይጥ አለ መረጃ ሚያቀብል እና እስካሁን ድረስ መተማመን ላይ ያልደረስንም ትንሽ ይቀረናል እና ቢያንስ ይህን ታገሰኝ እያለው ነዲም አንድ ነገር ቢፈጠር ሀላፊነቱ ያንተ ነው ብሎት ስቶት ወጣ የዛሬውን በድንበር አካባቢ የሚደረገውን የኮንትሮባንድ ዝውውር ጃን ሚስጥር አርጎታል አብሮ ከወንድሙ ጋር እየተማከረ ነበረ በሌላ በኩል አሊያ እዛው ሶፋ ላይ ለረዥም ሰዓታቶች ተገኝታለች ወደ ራሷ መኝታ ክፍል ከመጣሽ በኋላ አሁንም ቢሆን አልጋው ላይ አልተኛም ብላለች። ሶፋ ላይ ከተኛሽ በኋላ ድንገት ሰዓቱን ስታዩ አምላኪ ሰዓቱ እንዴት ነው ሄደው? እያለች ቶሎ ተነሳች። ከዛም በፍጥነት ልብሷን ቀየረች። ወደ ልጇ መኝታ ክፍል ስትመጣ የለም እንዴ ዴኒ ዜት ነ እያለች ልጇን እየተጣራች እየፈለገችው ነበረ። ግቢ ውስጥ ዞር ዞር እያለች እየፈለገችው በድንገት ኡሞን አገኘቻት። ዴኒ ዜት ነው ያለው ብላ ጠይቀቻት። ተረጋጊ ተረጋጊ ወይዘሮ አሊያ፣ ችግር የለም ችግር የለም ወይዘሮ ሰዳኬት ናት ወፍ ለአደን ይዛው የሄደችው አለቻት። ሁኔው ነበር አልያ የደነገጠችው ምን ብላ ቶሎ ቶሎ ስትራመድ ነበር። እንዴ ወይዘሮ አሊያ ተረጋጊ፣ ችግር የለም እኮ ወፍ ለማደን ሄዱት ምን ሆነሽ ነው የደነገጥሽው ብላ ስትከተላት፣ አሊያ ራመድ ራመድ እያለች ከዋናው ግቢ እየወጣች፣ እሺ የት ናቸው የት ናቸው ብላ ጠየቀቻት። በዚህ ጋ ወደታች ቁልቁለቱን ስትሄጂ አሉ ታገኛቸዋለሽ አለቻት። አልያም ቀጥታ ፈጠን ፈጠን እያለች ወደታች ስትወርድ በድንገት እነ ጂያን እየመጡ ነበረ። ሞ ምን ተፈጠረ ብሎ ጂያን ጠጋ ብሎ እየጠየቃን ነበረ። ወይዘሮ ሰዳከት ጂያንን ለወፍ ለማደን ወስደው ነበረ እና ወይዘሮ አልያም እንደነካት አላውቅም። ይህን ስትሰማ ቶሎ ብላ ወደ ልጇ እየሄደች ነው አለቸው። ጂያን ይህን ሲሰማ በፍጥነት አልያን እየተከተላን ነበረ። በአንድ በኩል ወይዘሮ ሰዳከት በተደጋጋሚ ወፎችን በትልቁ ሽጉጧ እየመ ታች እየጣለችው፣ በሌላ በኩል ደግሞ ህፃኑ ጃን በማቅረቢያ መነጽር በደንብ እያየ ነበረ። ሰዳኬት በዚህ ትልቅ የሽጉጥ ወፍ እየበረረ ትንሽ ተጠብቅና ኢላማውን ጠብቃ ትመታቸዋለች፣ ወፎቹም ይወድቃሉ። እንደዚህ የቶክስ ድምፅ እየተሰማ ድንገት አሊያ መጣች። አሊያ እንደዚህ በርቀት ስታያቸው ወይዘሮ ሰዳከት ወፏ ላይ አነጣጥራለች። በአንድ በኩል ህፃኑ ደግሞ በዚህ መነጽር እያየ ነበረ። ከዛው ሰዳከት መታሰጠል ስታይ አያቴ ጎበዝ ጎበዝ መታሻት፣ ብራቮ ብራቮ እያለ አያቱን እያደነቃት ጎበዝ ልጅ፣ አሁን ደግሞ ያንተ ተራ እንዴት መተኮስ እንዳለብህ መማር አለብህ እያለች ሽጉጡ ልታቀብለው ነበረ ልታቀብለው እጇን ስዘረጋ ድንገት አልያ መጣች። አይሆንም አይሆንም አይሆንም እንዳሰጨው ብላ ልጇን ለማራቅ ስትሞክር ነበር። ምንድን ነው ተረጋጊ እንጂ ልጅሽን እናስተምረው እንዴት መተኮስ እንዳለበት፣ ና የኔ ሉሉ ውሰድ ብላ ልሰጠው አልያ ጣልቃ ገባች። አይሆንም አይሆንም፣ ልጅ እንደዚህ አይነት ነገር መማር የለበትም መማር የለበትም ስትል፣ አፍሽን ዝጊ። ሲጀመር አንቺ ልጅ እንዴት ማሳደግ እንዳለብሽ አታቂም። ይሄ አልቦራ ነው ጃን አልቦራ ነው እሺ ከኛ መካከል ነው የልጅ ልጅን እንዴት ማሳደግ እንዳለብኝ አውቃለሁ። ምነው ለአንቺ ብቻ ነው እንደተፈቀደው እያለቻት ሌላ ተናዳ ስታያን ነበረ። ጂያን ለማስቆም ተገደደ። ጂያን አንረገልን ገር እቺ ሴት እንዴት አርጋ አልቦሮ ውስጥ መኖር እንዳለባት አታውቅም። ነገር ግን ጂያን የአልቦራ ልጅ ነው፣ በደንብ የእኔ ልጅ ማስተማር አለብን፣ አለበዚያ። አይሆንም አይሆንም፣ ልክ አንተን ባሳደግኩበት መንገድ ነው እሱንም ማሳድገው ስትል፣ እሱ እንደሱ አይሆንም፣ በፍጹም የእኔ ልጅ ዴን ይዘ ነው ይቀራል። እሺ አልፈቅድልሽ ምንም ነገር እንድታረጊ አልፈቅድም። ስትላል ነበረ። ሲጀምር አንቺ ማን ስለሆንሽ ነው ለእኔ ፍቃድ የምሰጭው? ማነው አንቺን ፈቃጅ ከልካይ ያረገሽ? ምን ስለሆንሽ ነው? እባክሽ ወልሽ፣ በደንብ ስሚሽ፣ አንድ ወፍ እንኳን በእኛ ቤት አጠገብ ያለ እኔ ፍቃድ አያልፍም። እኔ ፈቃጇ ከልካዋ ሰዎች እየሰማሽ ነው አደለ? ልጅ ፈሪ በቁባቃ ሆኖ እንዲያርግ የምፈልገው የራሱን ቡድን እንዲመራ አልቦራን በቀጣይ እንዲመራ አድርጌ ነው የማሳድቀው። እያለቻት አልያ የበለጠ የተበሳጨች መጣች። ነገር ግን ሰዳከት አልጨርሰችም። ይልሽ እዚህ ቆ ያለው እስካልሽ ድረስ የእናትነትም የሚስትነትም የሴትነትም ግዴታ አለብሽ። ግዴታሽ ለባልሽ ትወጫለሽ። የማወራው ነገር ይገባሻል? አለ በማለት ስትቆጣ፣ አለያ በጣም ተናዳ ዞር ብላ ጃንን አየችው። ጃን ግራ ገብቶት ተኮሳትሮ እያየ ነበረ። እሱም ከቻልሽ ነው ከቻልሽ ነው እያለች ስዳክስትና ማኝ በቃሽ በቃ ሲል ነበር ጃን። የምታወሪው ነገር ግን ይገባሻል፣ ምን እያልሽን ያለሽ ነው? እኔ እየገባኝ አይደለም። ምን ማለት ነው? እኔ እያለ ልጅ የተመሄድ አልችንም የትም አልሄድም። ሂጂ ብትሉኝም አልሄድም። የቻልኩትን ነገር በሙሉ አድርጋለሁ። ነገር ግን በፍጹም የማትቀይሪውን ነገር አትቀይሬም። ደግሞ አልፈራሽ፣ ምንም አታመጪም እያልቻን ነው። እንደዚህ ተናግራት ወዲያው ልትሄድ ነው። በአንድ በኩል ጃን ወደ እናቱ እየቀረበ እማዬ፣ ለምን አመጣሹ ጃንን? እያለን ነበር። ህፃኑ ራሱ ነው የጠየቀኝ፣ ራሱ እኮ ነው የጠየቀኝ በማለት ተናገረች። እኮ ቢጠየቅሽስ ታዲያ፣ ስለጠየቅሽ ብቻ ታመጪዋለሽ እንዴ? እያለን ነበር። ምንድን ነው አንተ እንደዚያ እንጨረጨረ እንዴ አንተ ራስ እንደዚያ እንዳያደ ምንድን ነው እንደዚህ ባታደግ ኖሮ የአልቦራ ቡድን መሪት ሆን ነበረ አትሆንም ነበረ። ልጁ ፈሪዋ ሆኖ አይደለም የሚያድቀው እያለችው ጃን ግራ እየገባው ከዛ በአንድ በኩል ይመለሳል። ነገር ግን ሕፃኑ ጃን እናቱን አኩርፏታል። ቀጥታ አሊያ ወደ ልጇ ስትጠጋ የኔ ልጅ ምን አረኩኝ ስትለው ነበረ። እሱ ግን እንዳኮረፋን ነበረ። ኢዩል የኔ ልጅ ኢዩል ስማኝ፣ እንደዚህ አይነት ቦታ መምጣት የለብህም እሺ፣ መጥፎ ነው። እሺና መውሰድ ቦታ አለኝ እያለችው ከነካያ ጋር የሆነ ቦታ ይዛው መጣች። ይዛው የመጣችው የእንስሳት ክሊኒክ ነበረ። ወደ እንስሳት ሐኪም ቤት ይዛው የመጣች እየተነጫነጨ ወደ ውስጥ ገባ። ናናና ማሳይ ነገር አለ እንዴት እንስሶች እንደሚታከሙ ነው ማሳየ። እኔ ሰው አክማለሁ እዚህ ያሉት ሐኪሞች ደግሞ እንስሶችን ያክማሉና ብላው ወደ ውስጥ ይዛው ገባች። ዶክተሩ እንዳጋጣሚ ሆኖ የሆነች ወፍ ነገር እያከመ ነበረ። ከዛ ልጅ ተመልከት ተመልከት እችን ወፍ አይገርምም? ልክ እንደኛ ስሜት አላቸው ተመልከት እያለች ቀስ ብሎ እንዲነካት እንዲጠጋት እያረጉ ነበረ። ጃንን ቀስ ብላ ወፎች እንደኛ ስሜት አላቸው እያለች ስታስረዳው፣ እነሱን መጉዳት የለብንም አይነት የሚል አስተሳሰብ እንዲኖረው እያደረገችው ነበረ። ከዛ አሊያ ቀስ ብላ ልጇን እያቀፈችው ነው። ሁለተኛ እነሱን አልጎዳም እያለ እሱም ቢሆን በፈገግታ እየተመለከታን ነበረ። አሊያ የልጇን ጉዳይ ካስተካከለች በኋላ ወደ መኝታ ክፍሏ መጣች። ጃን በሁለተኛው መኝታ ክፍል ሆኖ የሆነ ነገር እየነካካ እያስተካከለ ነበረ። ድንገት የገባች አየችው። ትኩር ብላ ካየችው በኋላ ጃ ቃለን እንደምጠብቅ ነግሬ ነበረ። ልጅሽ ይማራል ብላኝ ነበረ። ግን ቃለን እየጠበቅ አይደለም። መጀመሪያ ምን ተባብለን ነበረ? ምን ተባብለን ነበረ እያለች ነው። ቃሌን ጠብቃለሁ ይላታል። እንደዛ ነው ታዲያ፣ ዛሬ ምንድን የተፈጠረው? ምንድን የተፈጠረው? እንዴት ነው እናት ልጅን ወስዳ ሽጉጥ የምትሰጠው? ምን አይነት ነገር ነው? ምን እያስተማራችሁት ነው? ልዞም ወፍ እንዴት መምታት እንዳለበት እያስተማረችሁ፣ እንደዚህ እኔ ከእናንተ አልጠብቅም። ይኸውልህ እናት አሁንም ቢሆን የሰ ህይወት እየበጠበጠች ነው። ይህንን ህይወት እንድበጠብጥ ቀን አልፈቅድላት ይኸውልህ፣ ተመልከተኝ፣ ተመልከተኝ ትለዋለች። ከዘው ወንበሩን አስተካክሎ ተቀመጠና እያያ ቃልን እየጠብክ አይደለም ቃልን በተደጋጋሚ እያጠፍክ ነው ብዙ ጊዜ እያየውክ ነው ልጄ ትምህርት ይማራል ትምህርቱን እንደጨረሰ ከዚህ እንወጣለን ብዬ ነበረ አንተ ግን አትሰማኝም ለምን ሲባል ለምድርን እዚህ የሚሆነው ስትል ነበረ እንዳትረሽን ልጁ በእንደዚህ አይነት ሁኔታ ውስጥ ሲያድግ አዳዲስ ነገር መማር ይችላል ሊማርም ይችላል ማን ያውቃል ይሄ አልቦራ መሬት ነው ብዙ ነገር ለማወቅ ይገደዳል እናንችን ብትኝ ከአሁኑ ለመጂ ወቃ ምንም አማራጭ የለሽም እያላን ነበረ ይኸው ዛሬ ስህተቱን እንዲያምን ቀጥታ ወደ ሀኪም ቤት ወስጄው ነበረ ወደ እንስሳት ሀኪም ቤት በመጨረሻም ስህተቱን አምኗል ለልጄ መርዝ መርዝ ነገር ገር ማስተማራችሁን አቁሙ እየለመንኩ ነው እባክ እያለችው ነበረ። ከዛ ቀጥታ ወደ መኝታ ክፍሏ ልገባ ነው ከዛ ወደ እሷ እየጠጋ ነበረ። ታዲያ ወደ ልትሄጂ ነው እያላን ነበረ። ኢንተርቪው ያለብኝ ስራ ቦታ ትሏለች። አሊያ የሚሆነውን እያንዳንዱ ነገር እንታሳውቅ ይንፈልጋለሁ እያለ ነው። ምልት ምኑ ልታስረኝ ነው እንዴ አለችው። ከዛ በላይ ማድረግ እችላለሁ። ይኸውልሽ በጣም ብዙ አታናጅኝ እያለ እየጠየቃን ነበረ። ስራ መስራት እችላለሁ መብትሄ ነው ብላ ቀጥታ ወደ ክፍሏ ገባች። ከዛ ሊከተላ ነበር በሩን እየዘጋችበን ነበረ። በሌላ በኩል ናሬ ሻይን የናፈቃት ይመስላል። ቀጥ ብላ ወደ ቤቱ መጣች። እነሱ አካባቢ ብዙም ሳትርቅ ነበረ መኪናውን የሆነ ቦታ እጥፍ ብሎ ያቆመችው። መኪናዋን ካቆመች በኋላ ብዙ ብዙ አሰበች። ስታስብ የነበረው ደግሞ ከዓመታቶች በፊት ሻይንና ናሬ በመካከላቸው ቃል ነበረ፣ ሁለቱም መቼም እንደማይረሳሱ፣ መፋቀር እንደማያቆሙ ነበረ። ሻይንም ቢሆን የፈለገ ቢፈጠር ዓለም በጨለማ ብትዋጥ አሁንም አንቺ ማፍቀሬን አላቆምም ብሎ ቃል ገብቶላን ነበረ፣ እሷም እንደዛው። አሁን ይህን ብዙ አሰበችና ተብስል ስላ ስላ በመጨረሻ ከመኪና ወረደች። ከዛም ዝም ብላ በርበራቸውን ትመለከት ጀመረ። የውጭ በሩን የተመለከተች ድንገት ሻይን እየወጣ ነበረ። ልክ ሻይን ከቤት እንደወጣ ወዲያው ነበረ ፊቷ በደስታ የተሞላው። ደስ አላት። ፈገግ ብላ ራመድ ራመድ እያለች ልትቀርበው ስትል ድንገት የሻይን እናት ፊዳን ተከትሎ እየወጣች ነበረ። ድንገት ፊዳን ናሬን አየቻት፣ ናሬ እሷን አየቻት፣ ተያዩ። በአንድ በኩል ሻይን ናሬን አላያትም። ናሬ መምጣቷን አያውቅም። ወደ መኪና ውስጥ ሊገባ ነበረ። ድንገት እናቱ ስታያት ግን ናሬ ደንገጥ ብላ እንባ እየተናነቃት ወደ ኋላ ተጸጋችና ወዲያው እጥፍ ብላ መኪኖስ ለመግባት እየሞከረች ነው። ልጄ ልጄ ስልክ ረሳ ስልክ ረሳ ያዝ ያዝ ብለው። መኪኖስ ከገባ በኋላ ቀጥታ መኪናውን አስነስቶ እየሄደ ነበረ። ናሬ መኪኖስ ከገባች በኋላ ግራ ገባት። መኪናዋን አስነስታ ቶሎ ብላ ከዚህ ቦታ ለመሰበር ረዥም ደቂቃ ረዥም ሰከንድ ፈልጄባት ግራ ገባት። ገና የመኪኗን ቀበቶ እያሰረች መኪናዋን አስነስታ ልትንቀሳቀስ ስትል ድንገት ፊዳን ፊት ለፊቷ መጣች። ስትመጣ በሁለት እጇ መኪናውን እየመታችው ነበረ። አንቺ ልጅ አንቺ ልጅ ምልቶ ምን ይመጣሽ? ምን ልታረጊ ይመጣሽ? ብላ ወደ መስተቱ እየቀረበች ነበረም። ናሬ ፍዝዝ ብላ ታያታለች። በምን ድፍረት ነው እዚህ የመጣሽው? አንቺ አታፍሪም እንዴ? ትንሽ እፍረት የሚባል ነገር የለሽም? ፍጹም ጭንቅላትሽ ማገናዘብ አቆም እንዴ? ይሄ ጭንቅላትሽ ምንድን ነው የሚያስበው? ልጄን አታዩም እንዴ? ልጅን ታዩ አጠገቡ እንዳደርሽ ከዚህ በኋላ ምን ቀረኝ? ምናለኝ ብለሽ ነው የመጣሽው? ቆይ ለራስሽ በአታፍሪ ሆድሽ ውስጥ ለተሸከምሽው ልጅ እንኳን ትንሽ አታፍሪም እንዴ? ማፈሪያ! ብላ እየሰደበችሽ ነበረ። ናሬ ቶሎ ብላ መኪናዋን አስነስታ እየሄደች ነው። በሌላ በኩል ሚኔ ቀስ ብላ ከቢሮ እየወጣች ነው። ሚኔ ያላወቀችም ነበረ ድንገት ግን አሊያ መታለች አሊያን በርቀት ስታያት ቶሎ ብላ ተደብቀች። ባላየ ሆና ስትደብቅ አሊያ ደግሞ በአንድ በኩል ቁጭ ብላ የሆስፒታሉን ዋና አስተዳደር ስጠብቀው ነበረ። ሚኔ ቶሎ ብላ ወደ ጃ እንደወለች ሄለው ሄለው ጃ፣ ችግር ውስጥ ነ፣ ችግር ውስጥ ነ ትለዋለች። ምን ተፈጠረ ምን ተፈጠረ ነገርኛ፣ ቶሎ ብለሽ እያላ ነበር። እሱ ረ እዚህ ጋ አሊያ መታለች ብላ ነገረችው። ከዛ እሱም ቶሎ ብሎ ወደ ሆስፒታሉ እየመጣ ነበረ። አሊያ ተጠርታ ወደ ቢሮ እየገባች ነበረ። የሆስፒታሉ የቦርድ አመራሮች ተቀምጠው እየጠበቋን ነበረ። ወይዘሮ አሊያ እንኳን ደና መጣሽ ይሏታል። አመሰግናለሁ። ያው አቶ ካሚልን ፈልጌ ነበር የመጣሁት። ይመስለኛል እሱ ነው የዚህ ሆስፒታል ዋና አስተዳደር አለቻቸው። በጣም አሪፍ በጣም አሪፍ ይመጣል ይመጣል እያሏት ድንገት ደሚር መጣ። ካሚል ያው ከስራው ለቀዋል። በጣም የሚያሳዝን ነገር ነው የሚያሳዝን ነገር ነው። እንኳን እንደመጣሽ ወይዘሮ አሊያ እንኳን እንደመጣሽ እውነት ስላያዎች ደስ ብሎኛል እያለ ነበር ደሚር። ደሚር ቀስ እያለ እየተቀመጠ ነበረ። ጓደኞቼ እኔና አሊያ ከዚህ በፊት ተገናኝተን ነበረ። ወይዘሮ አሊያ ሰርግሽ ላይ ስላልመጣሁኝ በጣም ይቅርታ፣ ነገር ግን በጣም ደስ ብሎኛል። ታውቂያለሽ፣ አለ ያለው ሁኔታ ትንሽ ጥሩ አይደለም። ለዛ ነበር ሆስፒታል ያልመጣሁት ግን እንኳን ደስ አለሽ እውነት ደስ ብሎኛል በነገራችን ላይ እዚህ ሆስፒታል ውስጥ በጣም ብዙ መስተካከል መቀየር ያለባቸው ነገሮች ነበሩ ወይዘሮ አልያ ከእነሱ መካከል ካሚል ነው አቶ ካሚል ይህንን ሆስፒታል እንዴት መምራት እንዳለበት ግራ ስለተጋባ ምንም እውቀት ስለሌለው እሱ ለማንሳት ተገድጃለሁ ምክንያቱም እኔ እዚህ ሆስፒታል ውስጥ ከፍተኛውን ድርሻ ገዝቻለሁ እና ከዚህ በኋላ እኔና አንቺም በትብብር አብረን መስራት እንችላለን ማለት ነው እነዚህ እንግዲህ አዲሶቹ የቦርድ አመራሮች ናቸው ትተዋወቂያቸዋለሽ ቅርብ ጊዜ ስራ ማመልከቻ እንዳስገባሽ ሰማሁ በጣም በጣም ብዙ ቦታ እንዳስገባሽ ነበሩ የሰማሁት። በርካታ የግል ሆስፒታሎች አስገብተሽ አንዳቸውም አልተቀበሉሽም። ነገር ግን እኔ ከጓደኞች ጋር ሆኜ ሳየው እውነት ለመናገር ምንም ቀረ የሚባል ነገር የለውም። ሁሉም ነገር በጣም ደስ ይላል። እና በመጨረሻም አንቺን ለመቅጠር ወስነናል። ምን ታስባያለሽ? እያላን ነበረም ለስሯም ለሁሉም ነገር መልካም ጊዜ ተመኘላት። እንዲህ እያላት ፈዛ ታየዋለች። እንግዲህ ያው አንቺ የአልቦራ ልጅ እስከሆንሽ ድረስ በተደጋጋሚ ቤተሰቦችሽን ላገኛቸው እችላለሁ። እና ደወንሰሽ እርግጠኛ ነኝ አወይዘሮ አልያ ወስነሻል አንቺን የመሰለች ጎበዝ ዶክተር ያለ ስራ መቀመጥ የለባትም እያላን ነበር። ሌሎች ዶክተሮቹ እንደዛ አይነት ነገር እየተናገሩ ነበር። ድንገት ጂያን መጣ። ጂያን እንደመጣ ወደ ቢሮ ከገባ በኋላ ከአሊያ ፊት ለፊት ነበር የቆመው። አሊያ ዝም ብላ ጂያንን ካየችው በኋላ ትታው እየወጣች ነበረ። ጂያንም ቶሎ ቶሎ ይከተላታል። ሁለቱም ከፎቁ ላይ ወረዱ። አሊያ ቆይ አንዴ ቆይ አንዴ እያላን ነበረ። አትከተለኝ አትከተለኝ፣ ወደ ቤት መሄድ እፈልጋለሁ ብላ መኪና ውስጥ ገባች። ከዛ ጂያን በቃ ሸኟት እያለ ቤት እንዲያደርሷት እየተናገረ ነበረ። ከዛ ሷ ቤት መጣች። ጂያን እየተከተላት ነው። ጂያን ወዲያው ፈጥኖ ቤት ደርሷል። እጇን እየያዘ አሊ፣ አሊ፣ ቆይ እንዴ፣ ቆይ እንዴ እያላ ነበር። ልቀቀኝ፣ አትያዘኝ ትለዋለች። እሱ ግን እጇን እየያዘ ምን እያረክሽ ያለሽ፣ እዛ ሆስፒታል ውስጥ ለመስራት እያሰብሽ ነው እንዴ ይላታል። ምን አገባ፣ ምን አገባ፣ የፈለግኩ በብሰራ ትለዋለች። ምን ነው ተስማማች እንዴ? ይኸውልሽ፣ እዛ ሆስፒታል መስራት አትችይ፣ እየነገርኩሽ ነው። በፍጹም እዛ ሆስፒታል እንድትሄጂም አልፈቅድም እያላን አልፈቅድም እያላ ነበር። እሰራለሁ፣ አያገባም ትለዋለች። እጇን እየያዘ ነበር አሁንም፣ አሊ፣ አሊ፣ እንዴ ቆይ እንዴ፣ እኔ አልፈቀድኩልሽም፣ እዛ የማይረባ አጠገብ እንድትደርሽም አልፈልግም፣ አልፈቅድም እያላን ነበር። ሲጀምር ያንተን ፍቃድ ማን ይፈልጋል እኔ አይፈቀድልኝ ብያሉ እንዴ? ስሜቴን አትፈታተነኝ። እሺ በመጀመሪያ ደረጃ ይኸውልህ ሁሉም ሆስፒታሎች የእናንተ አሉልም። እሺ እናንተማ ሁሉም ሆስፒታሎች የእናንተ መስሏችሁ ነበረ፣ ብዬርኩ በስራ እንዳልሰራ ስታደርጉኝ የነበረው። በመጨረሻም ግን ይኸው ደሚር ባይባርስ ገዝቶታል፣ ብዙ ድርሻ ገዝቷል። እሰራለሁ ከእሱ ጋር ስትል ነበረ። ጃንን እያበሳጨችው ነው። ምንድን ነው ከእሱ ጋር አንድ ላይ ሆነሽ እየሰራሽ ምን እኛ ቤተሰብ ላይ ልትሰልኝ ነው እንዴ? እያለችው ነበረ። ምን እያልክ ነው ያለው? ለምሩን ብዬ ነው የምሰልለው ስትል ድንገት ሰዳከት መጣች። አዎ ሰላይ ናት፣ እሷ ለደሚር ባይባርስ የምትሰራ ሰላይ ናት። አዎ ምስጥ ናት፣ እንዳታምናት እያለች መጣች። እንዲህ እያለች አጠገባቸው ስደርስ ወይዘሮ ሰዳከት የሌላ ሰው ህይወት መበጥበጥሽ ሳታቆሚ መተሽ ደግሞ የኔን ህይወት ልበጠብጭ ነው እንዴ ምን እያልሽናለሽ ውስጥ ላልነበረም እንግዲያውስ እዚህ እስከኖርሽ ድረስ ትለምጄዋለሽ ወይዘሮ አልያ ልመጄው ልመጄው ይኸውልሽ እኛ ሳንፈቅድልሽ ምንም ነገር ማድረጋች ከዛ ውሻ ጋር ሰራለው የምትይ ከሆነ የመጨረሻሽ ይሆናል ጃን እንዳታምናት እንዳታምናት ይኸውልህ ከሱ ጋር ልትሰራ ነው እያለችው ነበር ድንገት ህፃኑ ወጣ እማዬ ለምንድነው መጮሁት እያለ ነበረ ከዛ ወዲያው አልያ ልጇን ይዛ ወደ ውስጥ እያገባች ነበረ ጃን ንቃ አይነን ክፈት እች ሴትን እንዳታምናት ይኸውልህ እንዳታምናት እያልኩ ነው ነው ከጠላት ጋር እየተባበረች ነው አይገባም እንዴ ይኸውልህ እቺ ሴት ለኛ ቤተሰብ ክስተት ናት እሷ ማለት ለኛ አደጋ ናት ይኸውልህ ከጀርባ ደሚራ አለ ታጠፋናለች እየነገርኩ ነው እችን ሴት ማግባት አልነበረብን በጣም ከባድ ውሳኔ ነበረ እንዲጸጥተኝ ልታደርገኝ ነው ትሏለች ጃን ግራ እየገባ ወደፊት ይራመዳል በመጨረሻም ሰዓቱ ሄዶ የነጃን ኮንትሮባንድ ዕቃ የሚገባበት ጊዜ ደርሷል። ጃን ቀደም ብለው እራት ሊበላ ወደ ዋናው ሳሎን እየመጣ ነበረ። ገና መቀመጡ፣ ከዛ አልያ ና ህፃኑ ጃን የት ናቸው ብሎ እየጠየቀ ነበረ። ከዛ ሰዳከት ሞ ለፓኪዜ ነገሪያት የልጅ ልጄ እንድታመጣው ያቼ የማትረባዝ ግን እዚህ ጠረጴዛ ላይ አትቀመጥ ስትል ነበር። ድንገት አሊያ እየገባቸው ነበረው። ፓኪዜ ህፃኑን አቅፋ ወደ ውስጥ እየገቡ አሊያም ፊት ለፊታቸው ነበረች። ወደ ውስጥ ገባለች። አንቺ እዚህ ጋር መቀመጣች፣ በጂያንን አምጩ ፓኪዜ ስትላ ነበረ። ቆይ አንዴ ፓኪዜ ዴኒዝን ዚዘሹ እንዳመጪ ቆይ አንዴ ኔ ላውራት በማለት ከሰዳከት ጋር ልትጨቃጨቅ ነው። የልጅ ልጄን አምጮ ፓኪዜ እሷ ግን ዚ ተቀመጠ ም ስትል፣ ዝም በይ አንቺ። ፓኪዜ ዴኒዝን ይዘሽ ውጪ እያለቻ ነበር። ፓኪዜ ግራ ገባት። አልያ ወደፊት እየጠጋች ነው። አንቺ ሴት እዚህ መቀመጣች ብላ ሰዳከት ስትናገር፣ እቀመጣለሁ፣ ልጄ እዚህ እስካለ ድረስ እቀመጣለሁ፣ መብቴ ነው ስትል ነበረ። ውጪ ከዚህ ትላለች ሰዳከት። አልያ አልወጣም ትላለች። በአንድ በኩል አሁንም ቢሆን ሰዳከት ውጪ እያለቻት ነገር ግን አልያ አልወጣም እያለች፣ ሴቶቹ ጭቅጭቃቸው እየተጋጋለ መጣ። በአንድ በኩል ጃን በጣም እየተበሳጨ ነው። ምናልባት የምግብ አነሳሱት፣ እባካችሁ እባካችሁ አትጨቃጨቁ እያለ ሲለምናቸው፣ በመጨረሻም እምቢ ሲሉት ራሱ ጠረጴዛ ላይ ያለውን ጨርቅ ጎትቶ ጠረጴዛ ላይ ያለው ምግብ በሙሉ እየተደፋ ነበረ። በቃችሁ ምሮ መጨቃጨቁት እያለ ነበረ። አልያ ትታቸው ወጣች። በአንድ በኩል ጃን እናቱን ፍጥጥ ብሎ ካያት በኋላ በመጨረሻም ወጣ። በሌላ በኩል ደሚር እና ኤልጀመል እየተደዋወሉ ናቸው። ሄለው ደሚር ምን አዲስ ነገር አለ? እንዴት ነው አባትን መካዱ እንዴት ነው ትንሽ እንትን አላለም አልከበደማ? እያለ ነበረ ረ ደስ ይላል ደስ ይላል። እንደውም መጀመሪያ እንዳሰብኩት አልነበረም። አሁን ወደ ድንበር እየሄድኩኝ ነው። የጃንን ኮንትሮባንድ እቃዎች በሙሉና ጠምድና እናቃጥላቸዋለን እያለ ነበረ። ነገር ግን ጃን እስካሁን ድረስ ኮንትሮባንድ እቃው የሚያልፍበትን ሰዓትና ቦታ ከሁሉም ሚስጥር አድርጎ ደብቆ ይዞታል። በመጨረሻም ለወንድሙ እንዲሁም ለተቀሩት እየነገራቸው ነበረ፣ ሰዓቱን እና ቦታውን አሁን ነገራቸው። ቀጥታ ወደ ድንበር እየሄዱ ናቸው። ከዛ የጀመለና ደሚር ተደዋወሉ። አይ አይ ይሄን ነገር ሚስጥር አድርጎታል ጃን ጃን ለአባቴ ራሱ አልነገረውም። ከሁሉም ደብቋል እያለ ነበረ ሁሉም ሰው ቤት በኩል እንዴትና ስንት ሰዓት እንደሚያልፍ አቅም ኤጀመልና ደሚድ ተሸወዱ። በቃ አሁንማ ጃን እንደዚህ ማታለሉን ከቀጠለ ሁሉንም ቢዝነስ ይወስድብናል። ሁሉም ጎሳ ከሱ ጋር አብሮ ነው የሚሰራው ይላል ኤጀመል። እነ ጃን ወደ ድንበር መጡ። በሬዲዮ በሳተላይት ስልካቸው ይነጋገራሉ። ከዛ በመጨረሻ እቃውን የያዘውን ሾፌር ተንቀሳቀስ ይለዋል ጃን። ከዛ ጉዞ ተጀመረ። በጥንቃቄ ሲሄድ እያዩን ነበረ። በድንገት ግን አንድ ያልተጠበቀ ክስተት ተፈጠረ። ይህም ፖሊሶች እየመጡ ናቸው። ወታደሮች መጥተው ይህን ኮንትሮባንድ ዕቃ ከበው የእነ የነ ጃን እቃ እዚህ ጋር እየተያዘ ነበረ። ጃን በጣም ነበር የደነገጠው። እንዴ ሊፈጠር እንደቻለ ሁሉ አልገባውም። ሾፌራቸውም ተያዘ፣ እቃውን በሙሉ ተያዘ። በመጨረሻ እንዲህ ተይዘው ሲወሰዱ ጃን ከወንድሞና ጋርና ከተቀሩት ጋር ነው ያለው። ምንድን ነው ምን እየሆነ ነው ያለው? ይባባላሉ። በእርግጠኝነት የሆነ ሰው ስናወራ ሰምቶናል። አዎ አው እንጂ፣ ከኛ ውጪ ማንም የሚያውቅ የለም ይባባላሉ። እንዲህ ተደናግጠው ተደናብረው ቀጥታ ወደ ቤት ሊመለሱ ናቸው። በጧት ጃን እቤት እንድደረሰ እናቱ ቆማ እየጠበቀችው ነበረ። እሷ ናት ያደረገችው አለችው። እንዲህ ስትለው በአንድ በኩልስ ዝም ብሎ ያታል። ሚስት ናት ያደረገችው ግሬ ነበረ፣ አስጠንቅቄ ነበረ ትለዋለች። ጃን ግራ ገብቶት እናቱን እያያ ነበረ። እሷ ናት የጠቆመችው እየነገርኩ ነው ይህ እውነት ነው ስትል፣ ካህን ቢሆን እማዬ ምን እያልሽ ነው ያለሽው ሲል ነበረ። እሷናት የካደቻችሁ እሷናት በደንብ ነው የማቀው ስትል ነበረ። ከዛ ውጪ ብላ መጣራት ጀመረች። አሌ ውጪ እያለች ስትናገር አሌ ያመጣች ምሮም ይጮኝ ምሮም ያስጮሽ ብላ እየመጣች በይ መልሽ መልሽ አንቺነሽ የጠቆምሽው ስትል ነበረ። ምሮ ስጠቆም የነበረው ምን ጠቆምኩኝ አለች። አንቺነሽ የጠቆምሽው ሰምተሻቸው ነበረ ብላ ሰዳክ ስታፋጠጣት ምኑን ነው የሰማሁት ብላ ትጠይቃለች። ከዛ ጃን ግራ እየተገባ መጣ። አያይ አሌ እንደዚህ ነገር አታረግም አሌ እንደዚህ አታረግም እያለ ከእናቱ ጋር መጨቃጨቅ ጀመረ። አሊያ በዚያ አጋጣሚ ሰዳከትን እኔ ላይ በፍጹም መጫው አትሽን ብላ ተቆጥታ ገባች። ወደው ስትገባ እሷናት እሷናት እያለች ሰዳከት ትከራከራለች። ከዛ ማታ እንዴት ስትሰማቸው እንደነበረ እያንዳንዱ ነገር የምታስታውሰው ነገረችው። ማታ ላይ ጅ ያለው ወንዶቹ ሰዓቱንና ቦታውን ሲነግራቸው ሰዳከት ቆማ እያዳመጠች ነበረ። ከዛ በድንገት አሊያን አየቻት። ከዛ ወደው ሰዳከት ተደበቀች። አሊያ ይህን ከሰማች በኋላ ራመድ ራመድ እያለች ወደው ስትገባ ነበረ። ሂድ ሂድና ጠይቃት እያለችው፣ ጅያን ተናዶ ወደ ክፍ እያመራ ነበረ። አልያ አንቺ ነሽ ያረግሽው ብሎ እየጤቃን ነበረ። እሷም ብትሆን እንደ ሰማች ታስታውሳለች። በስትክክል አንድ በአንድ ሁሉንም ነገር ሲያወሩ ሰምታ ነበረ። ምን ምን ሰማሁኝ ስትሮ ነበረ። አንቺ ሰምተሻል አልሰማሽም እያላት በመጨረሻም አመነች። ምንድነው አንች ነሽ የካድሽን እያላን ነበረ። ምን ልትሆን ምን ልትሆን ታዲያ ምን ልታመጣ ምን ልታመጣ ስትሮ ነበረ። አንች ነሽ የካድሽን እያለ ወደ ፍለፍቷ እየጠጋ ነበረ። አትጠገኝ አትጠገኝ ብላ በር ከፍታ ወደ ሌላ ክፍል ልትገባ ነበር። በሩን ከፈጠው፣ አንች ነሽ የካድሽን ወይስ አይደለም እያለ ወደ እሷ እየቀረበ አሁን እኔ ነኝ እኔ ምን ልታመጣ ይሄን ህገወጥ ስራን አሁን እኔ ነኝ የጠቆምኩ ብለ ፖሊስ አሁን ምክንያቱ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 ከሰዓቱ በላይ ካችሁ የምታበረታቱኝ ውድ ክብሯን ተመልካቾች ከልቤ አመሰግናለሁ። በቀጣይ ተከታይ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።